ዐውደ ርእዩ መታገዱን በማስመልከት ከማኅበረ ቅዱሳን የተሰጠ ጋዜጣዊ መግለጫ እንደሚታወቀው ማኅበረ ቅዱሳን ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያንን አስተምሯንን ጠንቅቅ ድርሻችንን እንወቅ በሚል መሪ ቃል አምስተኛውን ዙር ልዩ ዐውደ ርእይ በኤግዚቢሽን መካከል ከመጋቢት 15 እስከ መጋቢት 21 ቀን 2008 ዓ ም ለተከታታይ ሰባት ቀናት ለምእመናን ለማስጎብኘት ማዘጋጀቱ ይታወቃል። ነገር ግን በመጋቢት 14 2008 ዓ ም ከኤግዚቢሽን መካከሉ በተለጠፈ ደብዳቤ ዐውደ ርእዩ እገዳ ተጥሎበታል። ይህንን አስመልክተው አቶ ተስፋዬ ቢሆነኝ የማኅበረ ቅዱሳን ዋና ጸሐፊ ከሀገር ውስጥ ለተውጣጡ ጋዜጠኞች የሰጡትን ምላሽ እንድትከታተሉ እንጋብዛችኋለን። የዐውደ ርእዩ መክፈቻ መርሃ ግብር ስለነበረን እዛ ላይ ዛሬ አስር ሰዓት እንደሚከፈት ጥሪ አድርገን ነበር። እንደሚታወቀው ዐውደ ርእዩ እንግዲህ በታሰበው ጊዜ ልክ አልጀመረም። ይህ ዐውደ ርእይ እንግዲህ ፈቃድ የተጠየቀበት ሁለት ሺህ ሰባት መጨረሻ ላይ ነው። ሁለት ሺህ ሰባት ጳጉሜን ወር ላይ ነው። መጀመሪያ ሂደን ኤግዚቢሽን ማዕከል ጠየቅን። ቀድመን ነው ፕሮግራሙን ያሳዝ ነው ባይዘወይ ኤግዚቢሽን ማዕከል ከዓመት በፊት ነው ፕሮግራም የሚያዘው እና የሁለት ሺህ ሰባት መጨረሻ ላይ ምንድን ነው የፈቃዱን ፕሮሰስ የጀመርንበት ጊዜ ነው እንጂ ቀድሞ ፕሮግራም አስይዘን ጋዜጣ ላይ እንዲወጣ ፕሮግራማችን ሆኗል። ነሐሴ ላይ ለሁለት ሳምንት ነበር ፕሮግራም ቀድመን ያሳዝነው፣ ግን በአንዳንድ የፕሮግራም መጨናነቅ ምክንያት ለአንድ ሳምንት ነው ጊዜ ያለኝ አለ። እኛም ያን ሰባት ቀን በአግባቡ መጠቀም ይኖርብናል እንጂ አስራ አምስት ቀን ስላላገኘን ብለን መውጣት የለብንም በሚል ለሰባት ቀን ፈቃደኛ ሆነን ጠየቅን። ተወያየን። ከቤተ ክህነት ከጠቅላይ ቤተ ክህነት ደብዳቤ እንድናመጣ ነገሩን። ያን ደብዳቤ ከብፁዕ ዋና ስራ አስኪያጁ በብፁዕ አቡነ ማቴዎስ ፊርማ ተፈርሞ ይዘን ሄድን። በዚህ መሰረት ውል ፈጸምን ከኤግዚቢሽን ማዕከል ጋር የመጀመሪያ ክፍያ ከፈልን። በዚህ መሰረት እንግዲህ ፕሮግራሙ የዐውደ ርእዩ መርሃ ግብር ተጀመረ። በእኛ በኩልም ሰፊ እንቅስቃሴ እያደረግን ነው የቆየ ነው። በመሀል ብዙ ውይይቶችን አድርገናል። ከኤግዚቢሽን ማዕከል ጋር ማለት ነው። በየጊዜው ነው የምንሄደው፣ ያው እናደርጋለን። ቀና ትብብር ነው የነበራቸው በነገራችን ላይ እስከ መጨረሻው ድረስ ቀና ትብብር አላቸው። ስለዚህ እኛም ምንድነው መርሃ ግብራችንን በሰፊው አዘጋጀን። መጨረሻ ክፍያ እንግዲህ ሰኞ እለት ነው የከፈል ነው። ሰኞ ማለት አስራ ሁለት ማለት ነው። በአስራ ሁለት ሰባት ሁለት ስምንት የመጨረሻ ክፍል ክፍያ ከፍለናል። ማክሰኞም እንዲሁ ለዲዛይን ብለን ከትናንት ወዳ ማለት ነው እንዴት ነው የሚለውን ነገር ለማየት የተወሰኑ ነገሮችንም ለማስገባት ብቅ ብለናል። ምንም ነገር የለም። እንግዲህ ችግሩ የተፈጠረው ትናንትና ጠዋት ነው። የእኛ አውደሪውን የሚያዘጋጀው አብይ ኮሚቴ የተወሰኑ የሚታዩ በኤግዚቢሽን የሚታዩ እቃዎችን ይዞ ሄዶ ቁልፍ ሲጠይቅ ነው የአዳራሾቹን ቁልፍ ሲጠይቅ ነው፣ አይ ችግር አለ የሚል መልስ የተሰጠው። ወደ አሁኑ ሄድን። እኛም ደውለውልን፣ ከስራ አስኪያጁ ከአቶ ታምራት ጋር እና እንዲሁ ከስታፉ የተወሰኑ ስታፎች ጋር ሄደን ውይይት አደረግን። እንግዲህ ለእኛ እንግዳ ነው። አክቹሊ ለነሱም እንግዳ እንደሆነ ነው የነገሩን። ምክንያቱም ሁለት አይነት አሰራር አለው እነሱ እንደነገሩ፣ አንደኛው ንግድ ፍቃድ ያላቸው አካላት አሉ። እነሱ ከንግድ ቢሮ ደብዳቤ ሲያጽፉ ይፈቀድላቸዋል ዐውደ ርእይ እንዲሳተፉ ወይም ኤግዚቢሽን እንዲሳተፉ ማለት ነው። ሁለተኛው ኤንጂኦ፣ የሃይማኖት ተቋማት ደግሞ እውቅና ከሰጣቸው አካላት ደብዳቤ ያጽፋሉ። ያ ማክሲም የሚጠበቅባቸው የእሱን ደብዳቤ በዚህ መሰረት ነው እኛንም ለማስተናገድ ፈቃደኛ የሆነው ውል የፈጸመው ሌሎቹንም የሚያስተናግደው በዚህ አሰራር ነው። ትናንትና እንግዲህ ቅድም እንዳልኳችሁ ሰባው ላይ ያው የአዲስ አበባ የአዲስ አበባ አስተዳደር አልፈቀደም። ስለዚህ ከሱ ደብዳቤ ይዛችሁ ሁኑ የሚል ጥያቄ ነው ያቀረቡት እንዲህ ያለ አሰራር እንዳልነበረ ተናግራቸዋል ስለዚህ ከየት መጣ እሺ ከተጠየቃችሁንስ ዛሬ ነው ወይ በዋዜማው የምትጠይቁን የሚሉ መሰረታዊ ጥያቄዎች አነሳን ለነሱም በቂ መልስ የለም በቃ ጥፋቱ የኛ ነው ይቅርታ እንጠይቃለን በማንኛውም በሚዲያም በምንም ይቅርታ እንጠይቃለን በቃ የሚሉ መልስ ነው የሰጡ። ከዛ በኋላ እንግዲህ አዲስ አበባ መስተዳድርም ይህን ከሰማም በኋላ ሰፊ ጥረት አድርጓል። የማህበሩ አመራር አካላት በጣም ሰፊ ጥረት ጥረቶች አድርገናል። አንደኛው አዲስ አበባ መስተዳድር መሄድ ነው። አዲስ አበባ መስተዳድር ለኤግዚቢሽን እንደማይጠየቅ ተጠይቆም እንደማያውቅ አሰራሩ እንግዳ እንደሆነበት ነግሮናል፣ አሳውቆናል። ስለዚህ ዐውደ ርእዩ የተቋረጠው በመንግስት ነው ወደሚል ድምዳሜ ላይ ደርሰናል። ማንኛው አካል ነው የመንግስት ምንም የምናውቁ ነገር የለም። መንግስት እንደከለከለ ነው የምናውቁ። በተጨማሪም በጋዜጠኞቹ ዐውደ ርእዩን በቀጣይነት ለማካሄድ ማኅበሩ ምን አስቧል? ዐውደ ርእዩን የከለከለው መንግስት ነው ለማለት ያስቻላችሁ መረጃ ምንድን ነው? ማኅበሩ ቲኬት ቀድሞ በመሸጡ የገንዘብ ክስረት ባይደርስበትም ዐውደ ርእዩ በመታገዱ ሌላ አጣውት የሚለው ነገር ምንድን ነው? ወቅቱ ቅዱስ ፓትርያርኩ የተለያዩ ደብዳቤዎችን የሚጽፉበት በመሆኑ ያገዱት እርሳቸው ናቸው ብለው ለሚሉ ምእመናን ማኅበሩ ምን ይላልና ማኅበሩ ይህ ዐውደ ርእዩ በመቅረቱ ርእዩን ለማሳካትና አገልግሎቱን ለማስቀጠል ምን ያክል እንቅፋት ይሆናል ተብለው ዋና ጸሐፊው ለቀረበላቸው ጥያቄዎች ምላሻቸውን ሰጥተዋል። የት እንደሚካሄድ እስካሁን አልወሰንም። መቼ የት እንደሚካሄድ እስካሁን አልወሰንም። በቀጣይ የምናሳውቀው ነው የሚሆነው። ምናልባት እዚህ ሊያካሂድ ነው ምናምን የሚሉ አንዳንድ ወሬዎች ሊኖሩ ይችላሉ። የማህበሩ ስራ አመራር ግን እስካሁን አልወሰነም። የት መቼ አውደሪው እንደሚታይ አልተወሰነም፣ አልተወሰነም። ወደፊት እናሳውቃለን። ምክንያቱም ቀጣይ ጥረቶች አሉ በትክክል ማንኛው የመንግስት አካል ነው ያገደው በምን መነሻነት ነው ያገደው የሚለው በውይይት ወደፊት በውይይት ከሚመለከተው አካል ጋር በመወያየት ይፈታሉ ብለን ተስፋ እናደርጋለን ያ ሙከራ ከተደረገ በኋላ እንዴትና መቼ እንደሚካሄድ ወደፊት የምናሳውቀው ነው የሚሆነው መንግስት ጋር ምን ተጨባጭ ምክንያት አለ ኤግዚቢሽን ማዕከል ለምሳሌ አዲስ አበባ መስተዳድር ፈቃድ መስጠት ይኖርበታል የሚል እንግዳ አሰራር ጠይቋል። አዲስ አበባ መስተዳድር ደግሞ ስንጠይቅ እንዲህ ያለ አሰራር አናውቅም ብሏል። ኤግዚቢሽን ለኤግዚቢሽን ማዕከል ፕሮግራም ፈቅደን አናውቅም ብሏል። ስለዚህ በትክክል በመንግስት እንደታገደ ከዚህ በላይ ምንም ማረጋገጫ ይኖር አይችልም። ያን አካል ፎርማል ላይሆን ይችላል። ባይ ዘዌይ፣ በተለያዩ መንገዶችም እሱን ነገር አረጋግጠናል። ግን ያ አካል ማን ነው የሚለው በውይይት ከመንግስት ጋር በሚደረግ ቀጣይ ውይይት የሚታወቅ ነው የሚሆነው። አውደሪው አውደሬው ምን ጉዳት አመቷል ባለመታየቱ የሚለው ምክንያቱም ከ ገንዘብ አንጻር ሊመልስ ወይም ኤግዚቢሽን ማዕከሉ ልክ ነው የከፈላችሁትን እመልሳለሁ ብሏል። እዚህ ላይ እንግዲህ አንድ ትልቅ መርሃ ግብር ትልቅ ነው። ቤተክርስቲያኗን በሰፊው የሚያስተዋውቅ ነው። ምዕመኑን በአግባቡ የሚያስተምር ነው። በተለይ ደግሞ ከእምነቱ ተከታዮች ተከታዮች የሚጠበቀው ነገር በአግባቡ የሚያሳይ የሚያሳይና ትልቅ ለውጥ ያመጣን ተብሎ የሚጠበቅ ዐውደ ርእይ ነው። እሱ ብዙ ድካም ተደክሞበታል። ብዙ ወንድሞች፣ ብዙ እህቶች፣ ብዙ አባቶች ሊቃውንተ ቤተክርስቲያን ብዙ ድካም ወይም ብዙ ልፋት ብዙ ዋጋ ከፍለዋል። ስለዚህ እንዲህ ያለ መርሃ ግብር በታሰበው ጊዜ ሳይጀምር ሲቀር ብዙ ጉዳት አለው፣ ምንም ጥርጥር የለውም። እርግጥ ወደፊት በሚደረጉ ጥረቶች ዐውደ ርእዩ ይታያል ብለን ተስፋ እናደርጋለን። ሊደርስ የሚችለውን ጉዳት እንቀንሳለን ብለን ነው ተስፋ የምናደርገው። ምክንያቱም መታየት አለበት፣ እንዲታይ አስፈላጊ ጥረቶች መደረግ አለበት። አስፈላጊ ጥረቶች ከተደረጉ በኋላ ተወስኖ መታየት ይኖርበታል ብሎ የማኅበሩ አመራር ያምናል። ከዚህ አንጻር እነኚህ እነኚህ እንቅስቃሴዎች ሊደርስ የሚችለውን ነገር ሊቀንሱት ይችላሉ እንጂ ይህን የመሰለ ፕሮግራም ይሄን የመሰለ መርሃ ግብር በሰፊው አዘጋጅተን በምናሳይበት ሰዓት መከልከል የከፍተኛ የሆነ ምናልባት ምንም፣ ይሄ ግልጽ ነው በነገራችን ላይ አንድ ሰው በሰፊው መርሃ ግብሩን አዘጋጅቶ በዛ መርሃ ግብር ላይ ለማሳየት እየተዘጋጀ እያለ ድንገት ሲቋረጥ ብዙ የሚፈጠርበት ስሜትም አለና፣ እሱን በእርግጥ ምንድነው፣ እንዴት አድርገን ይሄን ወደ ህዝቡ እናደርሳለን። ኤግዚቢሽን ማዕከል በመከልከሉ ብቻ የዐውደ ርእዩ ዓላማ ሊከሽፍ ይችላል ወይ? በፍጹም እንደዚህ ማኅበረ ቅዱሳንም በዚህ መልኩ አይደለም። ኬዞችን የሚመራው ጉዳዮችን አንድንም የሚያደርገው ሰላማዊና በትክክል የታሰበው ዓላማ በአግባቡ ወደ ምዕመኑ ወደ ህዝቡ የሚደርስበትን ነገር በደንብ ያስባል። ስለዚህ ጉዳቱን በሂደት ልንቀንሰው እንችላለን እንጂ ሲታገድ የሚፈጠረው ነገር ቀላል አይደለም፣ ቀላል አይደለም። ከቅዱስ ፓትርያርኩ ጋር ተያይዞ እንግዲህ ከቅዱስ አባታችን ጋር ተያይዞ እስካሁን ፎርማሊ ምንም የምናውቀው ነገር የለም እኛ ቅድም እንዳልኩት ነው ዐውደ ርእዩ ታገደው የታገደው ከመንግስት አካላት በተሰጠ መመሪያ እንደሆነ ነው የምናውቀው በሂደት ግን ምን እንዳለ በውስጡ እንዴት እዚህ ውሳኔ ላይ እንደተደረሰ እንዲህ አይነት መመሪያ ሲሰጥ በምን አግባብ እንደተወሰነ ከሚመለከተው አካል ጋር እየተወያየን ስንሄድ አንዳንድ ነገሮችን ልናውቅ እንችላለን ዞሮ ዞሮ አሁን ግን ኦፊሻሊ ምንም የምናውቀው ነገር የለም ሌላውን መልሼዋለሁ ብዬ ነው ተያያዘ የተያያዘ ጥያቄ ስለነበር ማለት ይበቃኛል። እግዚአብሔር ይስጥልኝ።